ሰላም ቤተሰቦቼ፣ እንዴት ናቸው? ሰላም ናቸው ወይ? አው ቃል ይሄ ነኝ። እዛሬ እንግዲህ የሪታዬን ጸጉር እንደምትመለከቱት ላጥበው፣ አስተካክዬ እንደምትመለከቱት ውህር ላደርግላት ነው። ማደርግላት ውህድ እንግዲህ ራሴ የማዘጋጀው ውህድ ነው። በዚህ አጋጣሚ የራሴን ውህዶች መኖርበት አካባቢ ያላችሁ ሰዎች፣ በነቲንግሃም አካባቢ መግዛት ብትፈልጉ ከሆነ በ15 ቀን አንድ ቀን የእናቶችም የልጆችም ውህድ አዘጋጃለሁ አዘጋጃለሁና ውህዶቹ መታችሁ ያው ከስራ አንፃር አይመቻችሁም ብዬ ነው የልጆቻችሁን የሆነውን ውህድ አስተካክልላችኋለሁ። በየ አስራ አምስት ቀን የመጣችሁ ከኔ ጋር መውሳት ትችላላችሁ። ሮቲን መጀመር የምትፈልጉ ሰዎች ማለት ነው። በዚህ አጋጣሚ ይሄ ነገር መግለጽ ይፈልጋለሁ። የሪታዬ ፀጉር እንደምትመለከቱት ውሃ ከፍክፌበት አለሁኝ። ሁል ጊዜ ትሪትመንት ከማድረጌ በፊት ውህድ አደርጋለሁ እንደዚህ አድርጌ ውሃ ከፍክፌ ነው የማደርገው እና እንደምትመለከቱት ይሄ ውህድ የምታዩት ይህን አይደለም ወይ አቮካዶ ምናምን አይደለም ሌላ ውህድ ነው ራሴ ያዘጋጀሁት ቆንጆ ውህድ ነውና እንደምትመለከቱት ሪታዬ ፀጉሯ ያው ቁመቱ በፊት እናንተ ታውቁታላችሁ። ያው ስታድግ አብራችሁ ነው ያደገችው። ሪታ እያያቸዋት ነው እንግዲህ እያደገች ያለችው ሪታዬ እና ያቁም የነበር ማሳየት ቪዲዮዎችን ግን እንድታው ሞቲቬት ያደርጋችኋል ብዬ ለምን አንዳንድ ወላጆችም ስለምጠይቁን ሞቲቬሽን ይሆናችኋል ብዬ ነው እና እንደምትመለከቱት ይኸው ውህዱን የቀቧት ነው ጸጉሯ። እንደምትመለከቱት የሪታዬ ጸጉሯ ሹሩባ ላይ ነበር እንዳልኳችሁ። ከሹሩባ ፈትቼው ያው ለስላሳ ነው ነምትት የሪታዬ ጸጉሯ ሽሪንግ እንዳያደርግ ብዬ አበጥሯሉ በደንብ ከመስራቴ በፊት እና እንደዚህ አድርጌ ውህዱን የቀባት ነው። ያው የነበረውን ጸጉሯ መጀመሪያ አይታችኋል፣ ሲከፈል እና ውሃ ከፍክፌበት እንዴት እንደሆነ ከርሎ እንዴት እንደሚመለስ ጤነኝነቱ የጸጉሯ ጤነኝነት በዚህ በውህዱ እንዴት እንደሚመለስ ማየት ትችላላችሁ እንግዲህ እንደምትመለከቱት ነው በደንብ አድርጌ ይቀባታለሁ። ይሄት እንግዲህ ይሄንን ወደ በመቀባት ሰዓት ላይ በደንብ አድርጌ ከስሩ በደንብ አድርጌ ጥጥት እንዲያደርግ አድርጌ ነው የሚቀባት እና እንደምትመለከቱት ጥጥት አድርጎ ነው የሚቀባ ማለት ነው። እንግዲህ እንደምትመለከቱት ይሄን ይመስላል እንግዲህ የሪታዬ ጸጉሯ ባይዘው። ይሄ ማዘጋጀው ውህድ ለፎሮፎር ይሆናል ፎሮፎር ላለባቸው ልጆች ፎረፎር ላለባችሁ እናቶች፣ የጸጉር እድገት ትንሽ ላስቸገራችሁ፣ ወይ ደግሞ በቀለም የተጎዳ በእሳት የተጎዳ ጸጉር እንደዚህ ከር ላልሆኑ ያላችሁ ተመልሶ የሚሆናችሁ ውህድ ነው እና ኢንግሪዲየንቱን ለምትሉኝ ሰዎች ኢንግሪዲየንቱን አልነግራችሁም፣ ከይቅርታ ጋር ጀስት የራሴ ቢዝነስ ስለሆነ ምሰራው ስለሆነ። ከፈለጋችሁ ግን እንትኑን እሸጥላችኋለሁ፣ ዱቄቱን መሸጥ እችላለሁኝ፣ ራሴ ቀመሜ የማዘጋጀው ዱቄት ስለሆነ ማለት ነው እና የተለያዩ ውህዶች አሉበት እዚህ ዱቄት ውስጥ ማለት ነውና፣ ግን ራሴ ምኖርበት አካባቢ ካላችሁ እኔ ራሴ ቀመም ይሰጣችኋለሁ፣ አዘካክዬ ማለት ነው። በቃ ውስጣችሁ ዳይሬክት ልጆቻችሁ ወይ ደግሞ እናንተ ጸጉር ላይ መቀባት ነው። ከአንድ ቀን በፊት ብታሳውቁኝ ደስ ይለናል። ያው ብዙዎቻችሁ ቁጥር ታውቃላችሁ፣ ደውሉልኛ። ቢዝነስ ቁጥር ያለላችሁ በበርበሬ የሚሸጥበት ላይ እዛ ደውላችሁ ማግኘት ይችላላችሁ። ከፈለጋችሁም የተለያየ ሀገር ያላችሁ ሰዎች ብልክላችሁ ደስ ይለኛል። እስኪ ላስብበትና አልክላችኋለሁኝ። በጣም ቆንጆ ነው ይሄ የማዘጋጀው ነገር ማለት ነውና እንደምታዩት የሪታን ፀጉር እዩት፣ እንዴት አድርጎ ከሉ እንደመለሰው ማለት ነው። ያው እዩት፣ የወጣው የሪታ ፀጉር ባይዘወይ እያደጉ ሲሄዱ ተቃላችሁ፣ ፀጉሯቸው ከስር የመነቀል ባህር ያለውና ይነቃቀላል፣ አልፎ አልፎ ይነቃቀላል። እንግዲህ እንደምታዩት ምን ዓይነት ከሩ እንዴት እንደተመለሰ እዩት፣ እንዴት አድርጎ ከርል እንደሆነና ከሩ ባይዘወይ እንደዚሁ ቀጥ ብሎ ነው የሚቆየው። ከሚገርማችሁ ስትታጠቡት ራሱ ከርሉ ከፀጉራችሁ ላይ ይጠፋ ደስ የሚለው ነገር ማለት ነው እና እዩት፣ የሪታዬው ከመቀባት የፈታ ያለው የላይኛው ፀጉሯ ማለት ነው ከተቀባ በኋላ ደግሞ ያለው ከሉ ተመልሶ እዩት፣ እንዴት አይነት ልዩነት እንዳለ እዩት። በጣም ነው የሚያምረው። እንግዲህ እንደምትመለከቱት ነው። አመሰግናለሁ በጣም ስለተከታተላችሁ ቴንኪ ባ